እለምንሃለሁ ሆሳዕና ብዬ ገፋው ለስቅለት ግን አለኝ ልመና በትንሣኤህ እለት አልገባኝምና መወደዴ ልኩ አልታየኝምና የማዳንህ መልኩ አደራ ወዳጄ በስስት አጥምጄ በእምነት ያኖርኩት በተስፋ ያሰርኩት ላንተ ብቻ ያልኩት በትንሽ ልቤ ውስጥ በጥቂቱም ቢሆን የተደላደለ እውነተኛ ናፍቆት እውነተኛ ረሃብ እውነተኛ ጥማት በውስጤ ስላለ አይኖቼን አብራልኝ። ማረኝም ሳልልህ ምረኸኝ አይደለ ከሕይወት ምሕረትህ እንዲሻል አውቃለሁ። ግን ሰው ነኝ ጌታ ሆይ ሁሉን ሰተኸኝም እለምንሃለሁ። እለምንሃለሁ ቃኝልኝ እያልኩኝ የነፍሴን ስብራት በቃኝ አትል ነፍሴ አይታንኳ መስቀል ላይ ከነፍስህ ስትምራት እለምንሃለሁ በግርግር ዓለም በከንቱነት ምድር ከጥፋት ጫፍ ቆሜ ይገባሃል አይደል የነፍስ ነው ጥሜ። እለምንሃለሁ በቅዱሱ ቤትህ በውቡ መቅደስ ሆኜ ከእልልታ ዳር አልፈልግምና ዳግም በኩብለላ ለዚህ ዓለም መዳር። እለምንሃለሁ ደክሞኝ ቃልቢ ጠፋኝ እያወራው በእንባ ከወዲሁ አስበኝ ሊሰቅሉኝ በሚሹ መዳፍም ሳልገባ ታውቃለህ ልመና፣ ታውቃለህ ልመና። በመስቀል ላይ ሆነህ ስለ እኔም ቢሆን ተጠምተሃልና፣ ታውቃለህ ልመና። ስለ እኔም ቢሆን ተሰቅለሃልና ተትተሃልና፣ ታውቃለህ ልመና። መሄጃ የለኝም የሕይወት ቃል ያለው አንተ ጋ ነውና፣ ደክሞኛል ወዳጄ፣ ደክሞኛል ወዳጄ። ሆሳዕና ብዬ ገፋው ለስቅለት፣ ግን ልመና አለኝ በትንሳኤ እለት ሁሉም ይቅርና ሁሉን ተወውና ከሰማይ የሆነ ስጠኛ አንድ መላ። ልኑርልህና መኖርልህ ልውደደው በፍቅርህ ልሞላ። ምረህኝ አይደለ ምረህኝ አይደለ ስላለማወቄ ባካህ ልቀጣ። ጸጋህ እየረዳኝ ይረዳኝ ከቅፍህ አልውጣ። ምረህኝ አይደለ ምረህኝ አይደለ ላሰቅልህ ነገር ብልህም ሆሳዕና ከትንሣኤ ወዲህ ይህ ነው የኔ ልመና። እባክህ ኢየሱስ፣ ሁሉም ይቅርና ብቻ አንተ